ከዛ እየሮጠ እኔ ምንም አላጠፋሁም እኮ፣ ማዘር ከመጣ አደረወትን እኔ በፈጣሪ ይዣለሁ፣ በቃ እኔ ጫፌን እንዳይነካኝ የምር አትሆኑ ጓ

እኔ ከምጠጫፊን እንዳይነካኝ እኔ አላውቅም እንጂ ይበልሽ ታዲያ ከምትጠፊ ከሆነ ይበልሽ ማዘር እኔ ምንም አላጠፋውም ስለ ሥራ እኮ ነው ያ ምን ሥራ ለምን አልተናገርሽም አታስፈቅድም እንዴ በቃ እኔ ስለዚች ቁጭ ማለት እቤት እንዴ ባለ ትዳር ከሆነሽ ስትወጪ መጠየቅ እኮ ነው ባለቤትሽን አስፈቅደሽ ነው ስልኩ አይሠራም ስልኩ አይሠራም ነበረ እኔ ልቤ ልፋት ነው በቃ እንዴት አትመጭም እንደምን ጠፋጣሪ ነው እኔ እኮ እናቴ ሾር ብትገቢ ዛሬ አለቅሽም፣ እያለ ነው እኔ ጫፌን እንዳይል ካለ ወጥቼ ሄዳለሁ። ማታ አስጠኑ ከሆነ ስነ ስርዓት። ምን አደረግሽ? ምን አደረግሽ? ምን አደረግሽ? ዘመድ ዘመድ፣ ልጅ እንዳለከ ምን አደረገች? ምን አደረገች? ምን አደረገች? ምን አደረገች? ምን አደረገች? ምን አደረገች? እንደ ታልከሰከሰ እንዳለከ፣ ጫማ እንዳለከ። ምነው ነው ምን ተፈተን? ጓደኛዬ እንጂ ጋር ነው ያየኝ። የት አየኝ? ሁሌ መጥፎ እንዳትዝ። መቼ ከቤት አልወጣችም ልጅቷ። የምን ጓደኛ? እንዳለከ ስነ ስርዓት ያዝ። እሪ ብዬሽ ነው የማስይዘር። እንዳለከ ልጄ ነው በቃ የራሱ ጉዳይ። ልጅ ብትሆን ላንተ ማገዝ አለብኝ። ልጅ ጥፋቷ ምንድነው? ጋር ይዞ ቢያንች አትሳደብ፣ ተነጋገሩ ስራ ብያለሁ። ምንድን ነው ያደረገችው? አላየሽም? ምንድን ነው ያደረገችው? አስረዳኝ ምን እንዳደረገች፣ ነገር ምን አድርጋ ነው አንቺ? ወንድ ጋር ወንድ ጋር ቁጭ ብለሽ ጫንቃውን ልጅ ተገድፈሽ የምታወሪው መኪና ውስጥ ያጎቴ ልጅ ነው ታውቃው። ያጎቴ ልጅ ነው ማንን ያየኸው አንተ? መኪና ውስጥ እንዲህ ተገድፋ ስልክ ምናምን እያየህ ለምን ኪሲንግ? ቆይ ቆይ ቆይ፣ እናጣራ። ቆይ ቆይ፣ እንዴ አንተ ካሊት፣ መጀመሪያ ቆይ፣ ዘመድ ሊሆን ይችላል። እናቴ አላወ- ከወንድ ጋር ስለታየች ብቻ በሌላ ነገር መታየት የለበትም እናቴ

አንቺ ሲጀመር ከዚህ ከቤት ስትወጪ ለምን አልደወልሽም? ለምን አላናግርሽም ስልኩ ካልሰራ ከምትሮጪ ለምን የት እንዳለሽ፣ ማን እንደሆነ እውነተኛ ሰው ለምን አልተናገርሽም? ከባልሽ የበለጠ ማን ሊመጣልሽ ነው? እና ድንጋይ ወሮይ ሰው መኪና እስከ መስመር ድርሶ ይገለኛል። አሀ ያኔ አንቺ ከወንድ ጋ እየታየሽ፣ ባልሽ የማያውቀው ወንድ ጋ ቆመሽ አበባ ይዞ ይቀበልሽ። ማዘር፣ የአጎቴ ልጅ ነው ሰው እንኳን ይረዱ እንጂ እኔ እኮ ልረዳሽ የምችለው እሱ የማያውቀው ወንድም ዘመድ ከየት መጣ ነው አንተ፣ ጫፋን ዳርተ አንተ

በዚህ በሽታ በበዛበት ሰዓት እዛም እዛም እያልሽ ለልጄ በሽታ እንዳለ ማዘርኔ። እንደዛ አይነት ፀባይ ያለኝ ባለጌ ስለሆነ ነው ሱ ያለበት ነው። ባለጌ ማለት አይደለም ባለጌ አይደለም። ልጄ እንዴት ብዬ እንዳሳደግኩት ያቃለሁ። የስራ ሰው ነው። ወንድም ያጎቴ ልጅ ነው ያለ ማለት ማያውቀው፣ ወንድም ከየት መጣ? ያውቀዋል፣ ግን በትግስት ማየት አልቻለም። እየጠራው ነበር እኮ ሱ ራሱ እየጠራው፣ ጭራሽ መስማት አልፈለገም እንዴ። ሁሌ ማዘር ልክ ነው ብለው ነው የሚያስቡት። ይሄን ጸባዩ እንዴት ነው? እኔ ማህበራዊ ኑሮ መኖር አልችልም እንዴ? ሚስቱ ነኝ ሊያምነኝ ይገባል ካየ

ሱሳኔን መጫወት አገኝ ትውጣ። ከዚህ ቤት ቤት እሱ ሳይወጣ ይውጣ። ወንድ ልጅ ከፈለገ ይውጣ፣ በቃ ራሱ ይውጣ። ወንድ ልጅ ነው መውጣት ያለበት ከቤት። ሴት ልጅ አትወጣም ከቤቷ። በቃ አንቺ በእንደዚህ አይነት መልኩ ነው እያለው እንደዚህ ቦታቸው መቀየር አለባቸሁ ሁላችሁም የራሳችሁን ህይወት መኖር ትችላላችሁ። በዚህ አይነት መልኩ እኔ ትቻችሁ መሄድ አልችልም። አንተ ትዕግስት ኖሮ ሚስትህን ማስተዳደር እናቸ እንዳትደርስ አጠገቤ፣ እንዳትደርስ አጠገቤ፣ እንዳትደርስ ካም፣ አይዞሽ አይዞሽ፣ ቀስረች ታስረጅኛለሽ። እውነታው ይሄ ብርሃን ነው። ብርሃኑ የሚባለው ከየት እንደመጣ አምጪ ልጅ ና፣ አምጪ ልጅ፣ ልጅ አምጪ ልጁ